ኢትዮጵያ ተፈጥሮ የቸረቻትን ሀብቶች በተገቢ ሁኔታ በመጠቀም የኢኮኖሚ ለዋላዊነቷን ለማረጋገጥ የሚያስችሉ ስትራቴጂያዊ ፕሮጀክቶች ንድፋ እየሰራች ይገኛል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ 30 ቢሊዮን ዶላር ወጪ በማድረግ የምትተገብራቸው ግዙፍ ሜጋ ፕሮጀክቶችን ከጉባ ሰማይ ስር ማብሰራቸው ይታወሳል። ጠቅላይ ሚኒስትሩ ካበሰሯቸው ሰባቱ የጉባ አንጸባራቂ በረከቶች የመጀመሪያው የኒኩሌር ኃይል ማመንጫ ሲሆን፣ ይህም ከታላቁ ዳሴ ግድብ ጋር የሚስተካከል ለሰላማዊ ዓላማ የሚውል ነው። የኒኩሌር ኃይል ደግሞ ተጨማሪ ኃይል የሚሰጥ ነው። የህዳሴ ግድቡን ኃይል መስጠት የተሟላ ያደርገዋል ማለት ነው። አሁን ደግሞ ኒውክሌርን በሰላማዊ ጥቅም ስራ ልናውላል የሚለው ፓርላማ ትናንት ያጸደቀው እሱ እሱ ትልቅ ተስፋ የሚሰጥ ነው። ኃይል ነው የሚሰጠው ኒክሌር። ምክንያቱም በቂ አይደለም መቶ ሰላሳ ሰባት ሚሊዮን ህዝብ። እስካሁን ድረስ አርባ አምስት አካባቢ ነው የተደረሰ መብራት 55 አላገኘም። ሌላው ጠቅላይ ሚኒስትር አብይ አህመድ ይፋ ካደረጓቸው የጉባቱ ትሩፋቶች የተፈጥሮ ፈሳሽ ጋዝ ማምረት ነው። ይህም በሶማሌ ክልል እውን ሆኗል። ከዚህ ቀጥሎ ደግሞ የጋዝ ምርት አለ፣ እንግዲህ የወጣው ምርት አለ። ከወጣው ምርት ሶስት አራት እጥፍ የሚሆን ሌላ ተጨማሪ ጋዝ እንዲወጣ ደግሞ ፕሮጀክት ተጀምሯል። ያ ደግሞ የበለጠ ኢትዮጵያን ከፍ የሚያደርጋት በዓለም ታዋቂ የሚያደርጋት በነዳጅ ምርት በጣም ከፍተኛ ደረጃ ላይ የሚያደርሳት ነው። ሶስተኛው የጉባ በረከት የማዳበሪያ ፋብሪካ ሲሆን ከ80 በመቶ በላይ አርሶ አደር ለሆኑባት ኢትዮጵያ ትልቅ እፎይታን የሚሰጥ ስለመሆኑ ምሁራን ይገልጻሉ። የኢትዮጵያ ገበሬ ነጻ የወጣበት መሬት በማግኘቱ ብቻ ሳይሆን ማዳበሪያ በማግኘቱ ነጻ የወጣበት የኢትዮጵያ ገበሬ የትልቅ ነገር ነው። ትልቅ ደስታ ከጉባ ሰማይ ስር ከተበሰሩ ብስራቶች የኢትዮጵያ የዘመናት ጥያቄ የሆነው የነዳጅ ሪፋይነር ወይም ማጣሪያ ሌላኛው ነው። ኡጋዴን ውስጥ በጣም ከፍተኛ ነዳጅ ይወጣል። ስለዚህ የነዳጅ ሪፋይነር ሲወጣም ደግሞ እነዚህን የኤነርጂ ኃይል የሚደግፍ ነው፣ የውጭ ምንዛሪ የሚደግፍ ነው። በአጠቃላይ ኢትዮጵያን ከአላት ደረጃ ወደ አንድ ደረጃ ከፍ የሚያደርግ ነው። ቱሩፋቶቹ ከወለዳቸው የጉባ በስርዓቶች በፈረንጆቹ 230 ወይም በአምስት ዓመት ውስጥ ተጠናቆ ለዓለም አቀፍ የበረራ አገልግሎት ይፋ ይሆናል የተባለው የቢሾፍቱ አውሮፕላን ማረፊያ ነው። የኤርፖርት ግንባት አለ እንግዲህ። ይሄ በጣም ወደ አስር ቢሊዮን ዶላር ይፈጃል ይባላል። እና ይሄ ደግሞ ያለውን ትራፊካ፣ ያለውን ኮኔክቲቪቲ፣ ከዓለም ጋር ያለውን ኮኔክቲቪቲ የሚያሳድግ ኢትዮጵያ ከበለጸጉትና እና ሀገራት ጋር ያላት ግንኙነት በጣም በከፍተኛ ደረጃ የሚያዳብር ከፍተኛ ፕሮጀክት ነው እና ይህም እንደራሱ አንዱ ትሩፋት ነው። እነዚህ ሰባት የጉባ ትሩፋቶች ኢትዮጵያ በቀጠናው ብሎም ባላም የሚኖራትን አቅም ብርቱ የሚያደረጅ ስለመሆኑ ይገለጻል።